ወደ ስልሳ ዓመት በዱርና በበረሃ እየዞረ የኖረ፣ የአራት ቀን መንገድ ተጉዞ ከሰው ርቆ ዘመኑን ያሳለፈ፣ ከልጅነት ጀምሮ የሚጠብቀው መልአክ ተገልጾለት ያጽናናው መልአክ ቅዱስ ቁርባንን የሚያቀርቡት መልአክት በሚያርፍበት ጊዜ እየዘመሩ ሃሌሉያ እያሉ ነፍሱን የተቀበሏት የበረሃው አባት አቡናፍር በዚህ ዘመን ያለን በበረሃ የሚኖሩ አባቶች በምን አይነት ተጋድለው እንደሚኖሩ የምንረዳበት ድንቅ ታሪክ። ጥቂት ደቂቃዎችን ለእኛ ወሱን፣ አይባክንባችሁም። አብራችሁን ቆዩ። ቅዱስ በፍኑቴዎስ ለገዳማውያን አባቶች ያጋጠመውን እንዲህ ብሎ ይነግራቸዋል። ከገዳማዊኑ ጋር ቅዱስ በፍኑትዮስ የሚነግረንን ታሪክ እንድንሰማ ለሰዎችም እንዲሰሙ ለማድረግ ላይክ ማድረግ አይርሱ፣ ሰብስክራይብም ያድርጉን። የቅዱሳኑ ምልጃ አይለየን። ቅዱስ በፍኑትዮስ ለመቀመጫነት በተዘጋጀው የዓለት ድንጋይ ላይ ተመቻችቶ ተቀምጦ አሻግሮ እያየ በጥልቅ ዝምታ ረጅም ሰዓት ቆየ። ገዳማውያኑ የቅዱሱን ዝምታ ቢያስገርማቸውም መረበሽ ስላልፈለጉ አብረውት ዝም ብለው፣ ሁሉም የሚወዱትን የመዝሙረ ዳዊት ንባብ መላልሰው ይደግሙ ጀመር። ቅዱስ በፍኑቴዎስ ከሄደበት የዝምታ መንገድ ተመልሶ ጉሮሮውን ጠራርጎ፣ አንድ ጊዜ በጣም በራቀው ብሎ ታሪኩን ጀመረ። አንድ ጊዜ በጣም በራቀው በውስጠኛው በረሃ ውስጥ የሚኖሩ ገዳማውያን ካሉ አይ ዘንድ አሰብኩ። አራት ቀንና ሌሊት ምንም ሳልቀም ስተጓዝኩ ወደ ውስጠኛው በረሃ ሄጄ፣ ከብዙ ቀን ጉዞ በኋላ በጣም ስለደከመኝ እጆቼን ወደ ሰማይ ዘርግቼ ጸለይኩ። አንድ ሰው መጥቶ አበረታኝ። ከዚያም አንድ ሰው ከሩቅ አየው። በጣም የሚያስፈራ ነበር። ሌላ ልብስ ፈጽሞ የለውም። ነገር ግን ሰውነቱ በፀጉር ተሸፍኗል። ልክ እንደ ጻድቁ አቡየ ገብረ መንፈስ ቅዱስ ማለት ነው። ባየሁትም ጊዜ ፈራው። እርሱም ባየኝ ጊዜ አንተ እግዚአብሔር ሰው ኮይ፣ አይዞህ ና፣ እኔም ስለ ኃጢአቴ እንዳንተ በበረሃ የምኖር ነኝ አለኝ። ከፊቱ ተቀምጬ ስሙንና ሕይወቱን እንዲነግረኝ ጠየቅሁት። እርሱም ስሜ አቡናፍር ነው። በዚህ በረሃ መኖር ከጀመርኩ ስድስት ዓመት ሆነኝ። በዚህ በረሃ እንደ ዱር አራዊት እየተዘዋወርኩ ኖርኩ። ወደዚህ ከመምጣቴ በፊት በአንድ ገዳም ከተቀደሱ ደጋግ መነኮሳት ጋር እኖር ነበር። እነርሱም በበረሃ ብቻቸውን የሚኖሩ ቅዱሳንን ሲያነሱና ሲያመሰግኗቸው ሰምቼ በገዳም ከምንኖረው ከእኛ የሚበልጡ አሉን? አልኳቸው እነርሱም እኛ እርስ በርሳችን እንጽናናለን፣ ብንታመም የሚያስታምመን የሚጠይቀን እናገኛለን፣ ምግብ የሚያዘጋጅልንና የሚያበስልን አለን። ሲደክመን ወንድሞቻችን ይረዱናል። በበረሃ የሚኖሩት ግን ሲቸግራቸው የሚረዳቸው ሰው የለም፣ ቢርባቸው የሚመገቡት፣ ቢታመሙ የሚያስታመማቸው የላቸውም። ስለዚህ ከእኛ በጣም ይበልጣሉ። የብሕትውናን ሕይወት በጀመሩ ጊዜ ሰይጣን አብዝቶ ይዋጋቸዋል። ረሃብና ጥም ይፈትናቸዋል እነርሱ ግን ስለዚህ ሁሉ ያመሰግናሉ እግዚአብሔርም መልአኩን ልኮ እንዲረዳቸው ያደርጋል የምድረ በዳውንም ሳር እንደ ማር የጣፈጠ ያደርግላቸዋል ውሃ ካለት ያፈልቅላቸዋል የእግዚአብሔርን ፈቃድ በምድር ላይ የሚያደርግ ሰው የተባረከ ነውና አሉኝ ይህንንም ከእነዚህ ደጋግና ንጹሐን መነኮሳት በሰማው ጊዜ እነዚህ ቃላት እንደ ማር ጣፈጡኝ። ተነስቼ ትንሽ ሕብስትና ስንቅ ይዤ የአራት ቀን መንገድ ተጓዝኩ። ከገዳሙ ስወጣ ድንገት ብርሃን በፊቴ በራና፣ ደነገጥኩኝ፣ ፈራሁኝ። ከብርሃኑ ላይም እኔ ከልጅነት ጀምሮ ከአንተ ጋር ያለሁና የምሄድ መልአክ ነኝና አትፍራ፣ ይህንን ያሰብከውን አገልግሎት ትፈጽማለህና አይዞህ ብሎ አበረታኝ። ወደ ተራራው በደረስኩ ጊዜ ዋሻየው ከውስጡም ከፊቱ ጸጋ እግዚአብሔር የሚነበብበት ታላቅ እግዚአብሔር ሰው ወጣ። ባየሁትም ጊዜ ሰገድኩለት። እርሱም አነሳኝና ሰላምታ ሰጠኝ። አንተ በጌታ አብረኸኝ የምትሠራ አቡናፍር፣ ና ጌታ ካንተ ጋር ይሁን፣ የተጠራኸበትን ሥራ ትፈጽማለህ አለኝ። ከዚህ ገዳማዊ ጋር ለጥቂት ቀን አብሬው ኖርኩ። በእርሱ ዘንድ ሃይማኖትንና የገዳም ኑሮን እየተማርኩ ቆየው። በበረሃ ያለውን ስውርና አስጨናቂ ውጊያ እንደተለማመርኩት ሲያይ ልጄ ሆይ ተነስና ወደ ውስጠኛው በረሃ ልውሰድ፣ በዚህም ስለ እግዚአብሔር ስትል ብቻን ትኖራለ፣ እግዚአብሔር ለዚህ ሥራ ጠርቶሃልና አለኝ። ወዲያውም ተነስተን አራት ቀን ተጉዘን በአራተኛው ቀን መጨረሻ ትንሽ በዓት ባገኘን ጊዜ ትኖርበት ዘንድ እግዚአብሔር ያዘጋጀልህ ቦታ ነው አለኝ። ለተወሰኑ ጊዜያትም እስክንለማመድ ድረስ ከእኔ ጋር ከቆየ በኋላ ተመለሰ። እዚያን ጊዜ ጀምሮ በዚህ ዓመት ሲያርፍ እስካየው ድረስ አልተያየንም። በባቱም ቀበርኩት። እኔም እንዲህ አልኩት፣ ክቡር አባቴ ሆይ መጀመሪያ ወደዚህ ቦታ ስትመጣ የበረሃ የአየር ሁኔታ አላስጨነቅህም አልኩት። ቅዱስ አቡናፍርም ብዙ ጊዜ በረሃብና በጥም ተሰቃይቻለሁ የቀን ሐሩር፣ የሌሊት ቁር ሰውነቴን ፈጽሞ አጎሳቁሎታል። እግዚአብሔር በትዕግሥትና በጾም በመጽናቴና ልቦናዬን ለብሕትውናና ሕይወትና ተግባር መስጠቴን ባየ ጊዜ ቅዱሳን መላእክት እንዲያገለግሉኝና ምግቤን እንዲያመጡልኝ አደረገ። መልአክ ቀን በቀን ይሰጠኛል፣ በጎኔም ይቆማል። የተምር ዛፍ በዓመቱ ዐሥራ ሁለት ዘለላ ያፈራልኛል። አንዱ ዘለላ ለአንድ ወር ይበቃኛል። እንዲሁም በበረሃው ያለውን ሳር ለአፌ እንደ ማር ጣፋጭ አደረገልኝ የእግዚአብሔርን ፈቃድ ካደረግ በሁሉ ነገር እርሱ ያስበሃል አለኝ እኔም ይህንን ነገር በሰማሁ ጊዜ በጣም እየደነቀኝ የተቀደስክ አባቴ ሆይ ቅዱስ ቁርባንን ከየት ትቀበላለህ አልኩት እርሱም የእግዚአብሔር መልአክ እየመጣ ቅዳሜና እሑድ ያቆርበኛል መልአኩ በበረሃ ሰው ሳያዩ የሚኖሩትን ሁሉ ያቆርባቸዋል ያጽናናቸውማል። እንዲሁ ቅዱሳንን ሲያዩ በፈለጉ ጊዜ ወደ ሰማይ ይወሰዱና ቅዱሳኑን ሁሉ አይተው ተጽናንተው ይመለሳሉ። በዚህም ልባቸው ብርሃንን ያገኛል፣ በእግዚአብሔርም ደስ ይላቸዋል። ቅዱሳንን በማየታቸው ረጅም ጊዜ ይጽናናሉ፣ በዚህ ዓለም ያለውን ነገር እስኪረሱ ድረስ አለኝ። ይህንን በሰማሁ ጊዜ ደስ አለኝ። በመንገድ የደረሰብኝንም ድካም ሁሉ ረሳው። የተቀደሰ ፊትህን ለማየት የጣፈጠ ቃልህን ለመስማት አድሎኛልና እግዚአብሔርን አመሰግናለሁ አልኩ። ከዚያም ቅዱስ አቡናፍር ተነስና እንሂድ ብሎኝ ትንሽ ተጓዝንና ወደ በረሃ ገብተን ጸለየን። በማታ ጊዜ ቁራሽ ዳቦ ውሃ አየው። ወንድሜ ሆይ በመንገድ ደክመሃልና ተነስና ብላ አለኝ። እኔም አንተ ካልበላ በስተቀር አልበላም አልኩት። በግድ ብዙ ጊዜ ባስጨነቅሁት ጊዜ አብረን በላን። ከብስቱ በልተን የተረፈን አስቀመጥን፣ ከውሃውም እንዲሁ ሌሊቱን ሁሉ እስኪነጋ ድረስ በጸሎት አሳለፍን። በጧትም የቅዱስ አቡናፍር ፊት ተለውጦ አየሁት። በእሳት የተያያዘ ይመስል ነበር፣ ፈጽሞ አስፈራኝ። እሱም ወንድሜ ሆይ አትፍራ፣ እግዚአብሔር ትቀብረኝ ዘንድ ልኮአልና የዕረፍቴ ቀንም ደርሷል። አትፍራ፣ በአንድና በሁለት ቀን ውስጥ ሩጫዬን ጨርሼ ወደ ዘላለም ዕረፍት እሄዳለሁ። በስሜ መታሰቢያን የሚያደርገውን ክርስቶስ ያስበዋል አለኝ። መታሰቢያን ለማድረግ የማይችል ድሃ ቢሆንስ ስለው፣ ድሃ ከሆነስ በእኔ ስም ሦስት ጊዜ ወደ እግዚአብሔር ጸሎት ያድርስ አለኝ። በጉዞ ልከተል እፈልጋለሁ ባልኩት ጊዜ አሁን ከእኔ ጋር ለመሄድ አልተጠራህም፣ ነገር ግን ጌታችን በበረሃ ያሉትን ወንድሞች ትጎበኛቸውና ታጽናናቸው ዘንድ መርጦሃልና የእነዚህን ሕይወት እግዚአብሔርን ለሚያገለግሉ ሰዎች እንደ ጣፋጭ መልካም ማዕዛ የሆናቸው ዘንድ ንገራቸው። ወደ ግብፅ ተመለስና መልካም ሥራህን ቀጥል አለኝ። እኔም መሬት ላይ ወድቄ፣ አባቴ ሆይ በእግዚአብሔር ፊት ለመቆም እችል ዘንድ ባርከኝ፣ በዚህ ዓለም ፊትህን እንዳሳየኝ አልኩት። ቅዱስ አቡናፍርም ልጄ ሆይ ስለ ማንኛውም ነገር እንዳታዝንና እንዳትታወቅ እግዚአብሔር ይርዳህ፣ በፍቅሩ ያበርታህ እንዳትደክምና ክብሩን ትወርስ ዘንድ የጀመርከውን ሥራ በሰላም ትፈጽም ዘንድ ቅዱሳን መላእክት ከክፉ ይጠብቁ፣ በእግዚአብሔር ፊት ያለ ነቀፋ ለመቆም ያብቃህ ብሎ ባረከኝ። ይህንም ብሎ ተነስቶ ከብዙውን ባጋር ጸለየ። ከዚህም በኋላ አርፈ በሰኔ ዐሥራ ስድስት ቀንም ሩጫውን ፈጸመ። ቅዱሳን መላእክት በአባ አቡናፍር ፊት ሲዘምሩ ሰማኋቸው። እኔም የለበስኩትን ልብስ ከሁለት ቀድጄ አንዱን ግማሽ ለበስኩና በሌላው ግማሽ የቅዱሱን ሥጋ ከፍኝ የቀበርኩት እልፍ መላእክት ሐሌ ሉያ እያሉ ሲዘምሩ ሰማኋቸው። በዚህም ጊዜ እንደሚገባም ጸለይኩለት። ያን ጊዜ የአየቴ ምርዛፍ ወደቀ። ከዚያች መጀመሪያ መጥቶ ያበረታኝ ያ ሰው መጥቶም በድጋሜ አበረታኝ። ቅዱስ በፍኑትዮስም ታሪኩን ነግሯቸው መልሶ በጥልቅ ዝምታ ውስጥ ገባ። ገዳማውያኑ የጻድቁን የቅዱስ አቡናፍርን የትርምት ሕይወት እያሰቡ እጅግ ተደነቁ። ይህንን ታሪክ ሲሰሙ ከመካከላቸው አንዱ አባት ታሪኩን በብራና ላይ ይጽፍ ነበር። የጻድቁ የቅዱስ አቡናፍር በረከት ረድኤት አይለየን፣ ምልጃው ትጠብቀን።